ማሞ ሌላ መታወቂያው ሌላ አሉ። አሁንም እኛ የጠበቅነው ሌላ፣ እነሱ የመጡት በሌላ። እኛ የጠበቅነው ለየት ያለ ነገር ሰላም ነበር። እውነት እኔ ዛሬ በጣም ሰላም ጓጉቼ ነበረ፣ ሰላም ይመጣል ብዬ፣ አራቱም ተሰብስበው ሰላም ያወርዳሉ። ምክንያቱም ትናንትና ብሩክ አራታችሁንም በአንዴ ማግኘት እፈልጋለሁ ሲል በቃ አራቱም ተገናኝተው በቃ እውነታውን ተነጋግረው ይፈታሉ። ስለዚህ ያል ቃል ዛሬ መጨረሻ ነው ብዬ ትንሽ ተስፋ አድርጌ ነበረ። በእርግጥ አሁንም ተስፋ አልቆረጥኩም። ለምን ተስፋ እንዳልቆረጥኩ ልንገራችሁ? መጨረሻ አካባቢ ዳኒ የተናገረው ነገር ሃይሚዬ ያው ግልጽ አርጋ ግልጽ አርጎ ስለነገራት ለአንቺ ጥሩ ስሜት አለኝ ምናምን ሲል በቃ ምን አይነት ስሜት ምናምን፣ እሷም ልክ እንደ እስካሁን እንዳላወቀችው እንዳልገባት እና በሌላ ነገር እንዳሰባት ዛሬ የገባት ይመስለኛል። ይሄ አንድ ተስፋ ነው። ምክንያቱም ሲገባት ዞራ ያው ትመለሳለች ወደ ሰላም ብዬ አስባለሁ። ዛሬ ብሩጌ በጣም ነገር የሰለቸው ጭቅጭቅ የሰለቸው በቃ የደከመው ነው የሚመስለው ከአነጋገሩ። መጀመሪያ መግቢያ ላይ ሲናገር በቃ ድከም ያለው ነው የሚመስለው እና እንግዲህ ዛሬ ሶስቱንም ጠርቷቸዋል። ሶስቱንም ጠርቶ እንግዲህ የመጨረሻችን ነው ከእኔን ሀይሚ የመጨረሻ ቪዲዮዎችን ነው ስለዚህ፣ እናንተ ችግራችሁን ፍቱ። እናንተ አንዱ ሁኑ። እኔና ሀይሜ ጨርሰናል ነው ያለው። ምንም መጨረስ የሚባል ነገር የለም ብሩኬ። አሁንም ነገሮች ይስተካከላሉ ብዬ አስባለሁ። ያው እንግዲህ ዛሬ ሀይሜ በደንብ ተረድታለች ብዬ አስባለሁ የዳኒን ሀሳብ የዳኒን ፍላጎት እና መግቢያ ላይ የተነገራቸው ንግግሮች ብሩኬ በጣም በጣም የሚያሳዝናሉ። እውነት ለመናገር እውነት አንዳንድ ጊዜ ነገሮች ባልጠበቅናቸው መንገድ ነው የሚሄዱት። እና ስለዛ ቪዲዮ ደግሞ እንግዲህ ሃይሚዬ እያለች ያለችው ነገር አሁንም ስለዛ ቪዲዮ እኔ ቀንም ተናግር ያለው ግልጽ የሆነ ነገር ምንም ያየሁት ነገር የለም። ሀይሚዬ ዛሬ በፕራንኩ ምክንያት እንዳልሆነ በፍራንኩ ሳይሆን ዳኒ ያሳያት ቪዲዮ እንዳለ በደንብ እንትን ብላለች። እንግዲህ ብሩኬ ደግሞ ያው ያንን ነገር እንደማያውቅ ያ ቪዲዮ አሁንም ግልጽ አይደለም። አሁንም ያለው ነገሮች በእውነት ሀይሚዬ በቪዲዮ ከሆነ እንደዚህ የሆንሽው አንቺን ያስከፋሽ ቪዲዮ ከሆነ ወይም እንዳትታረቁ ያደረጋችሁ ቪዲዮ ከሆነ ይሄ ቪዲዮ ዛሬም ግልጽ አልሆነም በቃ። በእርግጥ መጨረሻ አካባቢ ዳኒ ለአንቺ ስሜት አለኝ ያለው ነገር ምናልባት ዳኒ ምንም አይነት ቪዲዮ የውሸት የተቀነባበረ ነገር እንደሆነ እውነት ዳኒ ለአንቺ ስሜት ስላለው ከአንቺ ጋር ለማለያየት እንደሆነ ያው ከዚህ በኋላ ይገባሻል ብዬ አስባለሁ። ግን ደግሞ እኔ እንጃ ብቻ በጣም ከባድ ነው እና ዛሬ የጠበኩት ሌላ ነገር ነበረ በዚህ አልነበረም የጠበቅኩት። እና እንግዲህ ነገራችሁን ፍቱ ሲላቸው ምንድነው እሷም ትሳደባለች እሱም ይሳደባል ማለት ይሁን ያለ አይደል? ያልሆነ ያልሆነ ቃላት፣ የሚደብር ቃላት፣ ከአንድ ብዙ ካሳለፈው ፍቅረኛሞች የማይጠበቅ ቃላት። እመታሽ አለሁ፣ እመታ። እውነተኛ የሚዋደዱ ሰዎች ጋር ይሄም የሚጠበቅ አይደለም። እውነት ለመናገር እመታ አለው፣ እመታሽ አለሁ ማለት እንዴ? ሴት ላይ እኔ እጄን አልሰነዝርም ሲላት፣ ወንድ ነሀ ሰንዝር እሰባብረሃለሁ ነው ያለችው። ይሄ እውነት እኔ እንጃ፣ ከአንድ ፍቅረኛ የማይጠበቅ ነው። ሴት ምክንያቱም እሱ ወንድ ነው፣ ቢያንስ ምንም የሚያደርግ ቢናገር ይሻላል። እሷ ግን ልክ እንደወንድ እሰባብረሃለሁ ማለት በጣም ከባድ ነው። መግባባት አልቻሉም። መጨቃጨቅ ነው፣ መነዛነዝ ነው። እነሱ የማይታረቁ ከሆነ የእናንተ ህይወት መበላሸት አለበት ወይ? በእኛ ምክንያት ነው የእነሱ ህይወት የተበላሸው እያላችሁ የእናንተ ህይወት የትም መቅረት አለበት ወይ? ይህ የሚያሳዝን ፍቅር። ስለዚህ እኔ አሁንም ቢሆን ለሀይሚና ለብሩኬ መናገር የምፈልገው ነገር ቢኖር እነሱ መታረቅ የሚፈልጉ ሰዎች አይደሉም። አንድ ላይ መሆን የሚፈልጉ ሰዎች አይደሉም። ከንግግራቸው ተረዱ። ዳኒ ሀይሚን ፈልጓል፣ ሶሲ አንተን ፈልጋለች። ሲጀምር ወንድ እደባደባለሁ ብለሽ በዛን ሰዓት ያዙ ይልቀቁኝ ማለት ምን ማለት ነው? አንቺን ሲመታሽ ብሩኬ ቆሞ ያያል፣ ላያይም ያያል። በዛን ሰዓት ምላስሽን ማሞጥ ሞጥ መቶ ቢመታሽ ማን ወዳ የሚገባው ብሩኬ። ምክንያቱም ከአሁን በፊትም ሴት ልጅ ስትመታ ቆሚያ ላይ ህም ብሏል። እውነት እኔ አንዳንዴ በጣም በቃ ነገሮቹ እየተገናኙ የሚፈጥሩት ሌላ ችግር፣ ሌላ ጸብ ሌላ ጣጣ ሲጀመር ይሄ መጨረሻችን ነው ስትሉ በጣም ነው የሚዘገነነው። ሀይሚና ብሩኬ፣ ይህ እናንተን የሚያለያይ ነገር አይደለም። ሲጀመር የእውነት ልኛን ተስፋ ለማስቆረጥ ኦዲየንሱን ተስፋ ለማስቆረጥ የምታደርጉት ጥረት ውድቅ ነው። እውነቴን ነው የምላችሁ። በቃ እነዚህን ሰዎች እነሱ እስኪ ይው እስኪ፣ ዛሬ እንግዲህ ብሩኬ እስካሁን ድረስ ሃይሚን ማለት አይተዋትም። የሆነ አሁንም እኔ ሀይሜን ከዳኒ ጋር በተዋት የሆነ ችግር ቢፈጠር ዞሮ ዞሮ የምጸጸተው እኔ ነኝ ብሎ ነው እንግዲህ እውነተውን ለማሳወቅ ለሀይሚ ብዙ ጥሮት አድርጓል። እስካሁን ብሩክ እውነት ለመናገር በጣም ብዙ ጥሯል። በጣም እና እሷ ደግሞ በቃ ይህን ዳኒ ተብዬውን አልተረዳችውም፣ ምን እንደሆነ ሴራው ምን ያቀደላትን ነገር ምንም አል የተረዳችው አይመስለኝም። ለዛ ነው ችላ ያለችው ሀይሜ ስለሱም ጥሩ ነገር ትላንትናም ስትናገር ነበር። እና ሶሴን ትፈልጋታለህ ወይስ አትፈልጋትም? እሱን እኮ እናንተ ምንም የሚመለከታችሁ ነገር የለም እነዚህ እነሱን እናንተ አይደላችሁም ያገናኛችኋቸው። ስለዚህ ከእነሱ ይልቅ መጀመሪያ የራሳችሁን ሕይወት አስቀድሙ። ሀይሜና ብሩኬ ይቆጫችኋል። ይሄ የመጨረሻ ቪዲዮ ነው፣ እኔ ዘገነነኝ። እንደዚህ ሲል ብሩኬ እኔና ሀይሜ የመጨረሻችን ነው፣ ስለዚህ እናንተ ግን ታረቁ። ማለት ምን ማለት ነው? ምን ማለት ነው እንዴ? በእርግጥ አሁን እነሱ ቢታረቁ የእናንተም ሰላም ይወርድ ነበር፣ እናንተም ትታረቁ ነበረ ግንሳ የለም ብሩኬ ዛሬ በጣም ነገሮች ሁሉ ስልችት ብለውታል። ምክንያቱም ሀይሚም የሆነ ነገር እንዳትናገር ከሶሲ ጋር የሆነ ነገር እንዳያዙ ሀይምዬ ዝም ብትይ ዝም በይ እባክሽ እያላት ነበረ። ሶሲም ልትደባደብ ስትጋባስ ዝም በይ ይሄ ምንድነው የሚያመለክተው? ብሩኬ በጣም በጣም በጣም የሆነ ነገሮች ሰልችተውታል፣ በቃ ደክሞታል። ስለዚህ አሁን ከዳኔ ጋር ያለሽ ነገር ምንድን ነው ሀይሜዬ? ምንም እንደሌለ አተናግራሽ ምንም የምታቀው ነገር እንደሌለ እሱ ስለሚያስበው ሀሳብም እንዳልገባ አተናግራለች። እሱ ግን በግልጽ ይኸው እየተናገር ለአንቺ ስሜት አለኝ በስልክ እናወራለን። ምን ማለት ነው? ለምን ፊት ለፊት አትናገርም? ወንድ ከሆንክ ልብ ካለህ ለምን አትናገርም? ለምን አትናገርም ፊት ለፊት ልብ ካለክ? ብቻ ለአንቺ ጥሩ ስሜት አለኝ በስልክ እናወራለን አስቡት እንግዲህ ታንካሴስነቱን ሴራውን እንግዲህ እና በጣም በቃ አሁን ላይ ግልጽ ነው። በቃ ያለው ነገር ከዚህ በኋላ ሀይሚና ብሩኬ የእናንተ በተለይ ሀይሚዬ፣ አሁን የገባሽ ይመስለኛል። የዳኒ ስራ አሁን በደንብ ያወቅሽ። ስለዚህ ከዚህ በኋላ ያለውን ነገር የማስተካከል ያንቺ ድርሻ ነው። በቃ ነገሮችን ያልገባኝም ነበረ። ስለዚህ እውነት አንደኛችሁ ዝቅ በሉ፣ ግድላችሁም ተሸነፉ፣ አንደኛችሁ ለፍቅር ብላችሁ። ፍቅር እኮ ዋጋ የሚከፈልለት ነው።